አላህም እንዲህ ይለናል፣ አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል ያላህን ተአምርና ግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ከጅኖች አለም አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁልን? በያላችሁበት የአላህ ህዝነት ጥበቃው ሀይላችሁ እያልኩኝ ዘወትር ሀሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ውስታዞች የተለያዩ ጠቃሚ ትምህርቶችን ጥናታይ ጽሁፎችን፣ መጣጥፎችን ለኡማው ይማሩበት እንድንጠነቀቅበትም ዘንድ ፖስት ያደርጉልናል። ብዙ ግንዛቤዎችን እያስጨበጡን ይገኛሉ። ከዛም መካከል እንግዲህ ወደ እናንተ ዛሬ ይዤላችሁ የቀረብኩት ከጅኖች ዓለም በሚል ርዕስ ነው። ከዚህ በፊት ስለ ጅኖች ዓለም በሌላ ትምህርት ላይ ይዤላችሁ የቀረብኩ መሆኑ ይታወሳል። ዛሬ ደግሞ ለየት ባለ መልኩ ኢንሻአላ ይዤላችሁ ቀርብ ያለው እስከ ፍጻሜው አብራችሁን እንድትቆዩ በትህትና በአክብሮት እየጋበዝን አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻነሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችንኑ የሚለቀቁ ትምህርቶች ቶሎ እንዲደርሷችሁ ይሆናል ማለት ነው። ሼር ማረጋችሁን አትርሱ። ወደ ዛሬ ትምህርት ምናምራ መልካም ቆይታ። ከጅኖች ዓለም በዶክተር አቡ ፈራሃን የተጻፈ። ስለ ጅን ምን ያህል ያውቃሉ? ይህ ትምህርት በቴሌግራም ቻናል የሚተላለፍ ብቻ ስለሆነ ጓደኞችን፣ ቤተሰቦችን ወደ እዚህ ቻናል እንድትጋብዙ በትህትና እንጋብዛችኋለን ወደ ትምህርቱ ስለ ጅኖች በስፋት የተባለም የተዘገበም አለ። ስለ እነርሱ ማውሳት በጥናቱ ዘርፍ ያሉ ምሁራን አይወዱም። ምክንያቱም ግልጽና ግልጽ ነው። ጅኖች ኩሩ ፍጥረቶች ናቸው። በሰው ዘር ላይ ባደረጉት ጥፋት ብቻም ሳይሆን ለአላህ የሚገዙት ባህሪ ሳይቀር የሚመጻደቁ ስለዚህም እንላለን፣ በዚያ በአላህ ስም ከተረገሙት ሸያጢን የጅን ዝርያዎች ውጪ በኢስላም ላይ የጸኑና ሙስሊም ወንድምና እህቶቻችንን ከጉዳት ለሚጠብቁ አላህ ይዘንላቸው፣ ምንዳቸውንም ከፍ ያድርገው። በመጀመሪያ መግቢያችን ላይ ጥያቄዎችን እንመልሳለን። እነኛም ጥያቄዎች በሰው አእምሮ ውስጥ የሚመላለሱ ስለሆኑ እፎይታን ይሰጡ ዘንድ ነው። ጅኖች የሰውን ልጅ በምን ምክንያት ያጠቃሉ? ጅኖች ባለ ድንበርተኞች ናቸው። ማንም ይሁን ምን ድንበራቸውን ተጋፍቶ ለመጣ ፍጡር ወደኋላም አይሉም። ለምሳሌ ጅኖች ገደላት ውስጥ ሰው የማያዘወትርበት ተራራማ ቦታዎች ውስጥና ዋሻዎች፣ ብሎም የሰው ልጅ የማይኖርበት ፍርስራሽ ቦታዎች ውስጥ የሚኖሩና በብዛት የሚገኙ ሲኖሩ ከነርሱም ውስጥ ለማለዳ በየቤቶቻችን፣ በየመስጅዱ፣ በየመጠጥ ቤቱ፣ በየንግድ ቦታው በየስርቻውና በየግቢዎቻችን ስር የሚኖሩም አሸናቸው። እነኚህ ጅኖች እንደ የፍጥረታቸው ምርጫቸው ይለያያል። እዚህ ጋር አንድ ልናነሳ የምንፈልገው የረጅም ጊዜ ታካሚያችን ሁና በስተመጨረሻ አፍያን ስላገኘችው እህታችን ነው። እህታችን ስሟ ሰሚራ ይሰኛል። ከአንድ ወንዛማ ተራራማ ከሆነውና ስሙን መጥራት ከማንፈቅደው ክልል የተወለደች እድሜዋንም ቦርቃ በቁርአን ቤት ተመላልሳ ብዙ ጓደኞችን አፍርታ የምትኖርበት መንደር አለች። ይህቺ መንደር በተራሮች በፏፏቴና በዋሻዎች የተከበበ ሲሆን ተምራና ስምንተኛ ክፍል ለማጠናቀቅ ወደ ሌላ ከተማ መሄድ ነበረባት። ሰሚራ እንደተባለው አጎቷ ጋር በመሆን የአባትነት ፍቅርን ሰጥቷት እንደ ልጁ አስተምሮና አሳድጎ ከልጆቹ ሳይሌ ተንከባክቦ አስራ ሁለተኛ ክፍል ካደረሳት በኋላ የአካባቢው ባህልና ወግ ነውና ትዳር ትይዝ ዘንድ ከቤተሰቦቿ ውትወታ ደረሰባት። ይህቺ ምስኪን እህታችን ያንን ውትወታ ወደ ጎን ብላ ትምህርቷን ለመማር ጥረት ብታደርግም የሚቀበላት ሰው ግን አልነበረም። ይልቁንም ከእርሷ በአስራ አምስትና በሀያ ዓመት የሚበልጣትን ሰው ሊያጋቧት እንደወሰኑ ስትረዳ ብንብላ ጠፋች። እንደምትለው ከሆነ በዚያ ወቅት የእርሷ ዋነኛ ዓላማ በራሷ የምትመራና የምትቆም ሴት ሆና እንደ ምርጫዋ ማግባት እንጂ በዚያ ዕድሜ አግብታ የልጅናት መሆንን ፈጽሞ አልፈለገችም ነበር። የሆነ ሆኖ ይህንን እንዳይሆን ጥላ ወደ ቀዬዋ ተመለሰች። እዚያም እርሷን ውትወታ ተያይዘው መልሰው አስገድደው እንደሚልኳት የተረዳች ጊዜ ነበረ። ብቻዋን የሸፈተችው ይህች ልጅ በተራሮች መካከል መኖር መርጣ ዋሻና ጋራውን የራሷ አድርጋ ተደብቃ ስትኖር ሳለ ሲርባት እና ሲጠማት ወደ የሰው ቤት እየገባች በመስረቅ ራሷን ታኑር ተያያዘችው። ይህ ግን ሊቆይ አልቻለም። በአንድ ወቅት ሌት እያበደች ደም በደም ነስር በነስር ሆና ቤቷ መጣች። ቤቷ ከገባችበት ደቂቃና ሰዓት ጀምሮ ራሷን ስታለች፣ ብትጠበቅ አትነቃም። ወላጆች የረጅም ሰዓታት ጉዞ ተጉዘው ሐኪም ቤት በመሄድ ቢጣር ቢሞከር ሪፈር ወደ አዲስ አበባ በመምጣት ህክምና እንድትከታተል ሆነ። ይህ ለውጥ አላመጣም። ይሄ ትምህርት ክፍል ሁለቱ ይቀጥላል። እህታችን ምን አጋጥሟት ይሆን? በጣም የሚያጓጓ ትምህርት ነው። በክፍል ሁለት ውስጥ እንገናኝ። ስለ ተከታተላችሁንም ከልብ እናመሰግናለን። ሼር ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን በድጋሚ አትርሱ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።